ሰላም፣ እንዴት ናችሁ? እንደ ዛሬ ኔትወርክ ፈተና ሆኖብኝ አያቅምና ቅድም መንገድ ላይ ስለነበርኩኝ አይሰማም ስትሉኝ ነበረ ድምፅ። እስቲ አሁን ኔትወርክ ጥሩ ከሆነ መልእክቴ ማስተላለፍ ፈልጋለሁ እዚህ የገባ ሰው ካለ መልካም ወጣት ከመጋቢት ስምንት እስከ አስራ ሁለት ድረስ ተዘጋጅቷል ማስታወቂያዎቹን ትላንትና ና ዛሬ ስትከታተሉ እንደነበረ ተስፋ አደርጋለሁ። ግን ከሰዓት በኋላ ለውጥ አለ። በተለይ ከአምስት ሰዓት ተኩል በኋላ ጠዋት እስከ ስድስት ሰዓት ባለው ጊዜ ውስጥ አዲስ ነገር አለና ይህም አዲስ ነገር ምንድን ነው? ከሰኞ እስከ አርብ ጠዋት ድረስ ከመጋቢት ስምንት እስከ አስራ ሁለት መልካም ወጣት ለማድረግ አስበን እንደነበረ ምዝገባ እንደጀመረ ታውቃላችሁ። ጠዋት ሰዎች እየደወሉ ሲመዘገቡ ነበረ። ሆኖም ግን በምዝገባው ላይ ለመሳተፍ የሚፈልጉ ሰዎች 950 ብር መክፈል ነበረባቸው። የእግዚአብሔር አሰራር ልዩ ልዩ አይደል? ስለዚህ 950 ብሩ ቀርቶ በነጻ እንድትመዘገቡ ነው ዋናው ነው መልእክቴ። በአካባቢያችሁ ያሉ ወጣቶች፣ ቤተሰቦቻችሁ፣ ወንድም እህቶቻችሁ ከመጋቢት ስምንት እስከ አስራ ሁለት ድረስ ቆይታቸውን ከኔ ጋር እና ከመንፈስ ቅዱስ ጋር ለማድረግ የሚፈልጉ ካሉ በአዲስ አበባ የአዲስ ኪዳን ካህናት ቤተ ክርስቲያን በመገኘት ከሰኞ ጠዋት ጀምሮ እስከ አርብ ጠዋት ድረስ መማር ይችላሉ። ከቢሾፍቱ እንደዚሁም ከሞጆና ከሰበታ አካባቢ ለምትመጡ ሀምሳና ከዛ በላይ ከሆናችሁ ነፃ የትራንስፖርት አገልግሎት እንዲመቻችላችሁ እናደርጋለን። ከሞጆ ከቢሾፍቱ፣ እንዲሁም ከሰበታ አካባቢ ሃምሳ ና ከዛ በላይ የምትሆኑ ከሆነ ነፃ የትራንስፖርት አገልግሎት እንዲዘጋጅላችሁ እናመቻቻለን። ከዛ ውጪ ግን እስካሁን ድረስ ላለፉት ሰባት አመት ስምንት አመታት የመልካም ወጣት አገልግሎትን አድርገናል። ለመጀመሪያ ጊዜ በአዲስ አበባ እያደረግን ነው እና በአዲስ አበባና በአዲስ አበባ ዙሪያ የምትገኙ ወጣቶች በዚህ ፕሮግራም ላይ መሳተፍ ትችላላችሁ። ከሌላም ቦታ መምጣት ከፈለጋችሁ መምጣት ትችላላችሁ። ይሄ መልእክቴ። አሁን እንግዲህ ኔትወርኩ ጥሩ ይመስለኛል፣ ኮሜንታችሁንም እያየሁኝ ነው። የሚሰማ ከሆነ ይሰማል በሉልኝ እና ሼር አርጉልኝ ብዙ ወጣቶች ጋር እንዲደርስ። ምዝገባው ዛሬ ማክሰኞ ነው፣ ሮብ፣ ሐሙስ፣ አርብ በእነዚህ ሶስት ቀናቶች ውስጥ ብቻ ነው የሚደረገው። የምንፈልገው ሁለት ሺህ የምንመዘገበው ሁለት ሺህ ወጣት ነው እና አሰራሩ እንግዲህ ልዩ ልዩ ነው። ይሄ እድል እንዳያመልጣችሁ። ይሄ እድል ለሌላ ጊዜ ላይገኝ ይችላል እና ዛሬ ጠዋት ነበር ምዝገባው የተጀመረው፣ አምስት ሰዓት አካባቢ ላይ ምዝገባ እያደረግን እያለ ነው። ጠዋት ገንዘብ አስገብታችሁ የተመዘገባችሁ በአካል ለስልጠናው በምትመጡ ጊዜ የባንክ ስሊፓችሁን ይዛችሁ መታችሁ ብሩን ማስመለስ ትችላላችሁ፣ ብሩን ማስመለስ ትችላላችሁ። እና እስቲ ሼር አድርጉልኝ ብዙ ሰዎች ጋር መልክቱ እንዲደርስ ማለት ነው። እና ወንድም ያላችሁ እህት ያላችሁ ባለትዳር የሆናችሁ በእነዚህ አምስት ቀናቶች ውስጥ የእግዚአብሔር ቃል እንማራለን። አዳዲስ በሆኑ ርዕሰ ጉዳዮች ላይ እንማራለን፣ እናመልካለን። ጠንካራ የሆነ የነፃ መውጣት ጸሎት ይኖረናል። በልዩ ልዩ አጋንንታዊ ጥቃት ውስጥ ያሉ ወጣቶች ነፃ እንዲወጡ እንጸልያለን። ለመለወጥ መስከረምን መጠበቅ አይጠበቅብንም። ዋናው መወሰን ነው። እግዚአብሔር ባዘጋጀልን እድል ላይ እራሳችንን ማስገባት ነው። አዲስ አበባ ነው ፕሮግራሙ። ዋናው አንደኛ በልቤ በጣም ሸክሙ ሞልቷል፣ ሁለተኛ ደግሞ ሐዋሳ ለመምጣት ባለፈው ዓመት እድሉን ያላገኛችሁ፣ ከከተማ መውጣት የማትችሉ ቀን ተምራችሁ ማታ ወደ ቤት መመለስ የምትፈልጉ፣ እንደዚሁም ደግሞ የዘንድሮ ዓመት መልካም ወጣት እስኪመጣ በተለያየ ተግዳሮት ውስጥ እያለፋችሁ ያላችሁ ወጣቶች ፕሊዝ ደውሉና የአካባቢያችሁን ወጣቶች አስመዝግቧቸው። እንዳያመልጣችሁ እድሉ እድሉ እንዳያመልጣችሁ። ስልጠናው የሚሰጠው አዲስ አበባ ገርጂ በሚገኘው የአዲስ ኪዳን ካህናት ቤተ ክርስቲያን ነው እና እዚህም ላይ አሁን ጻፉልኝ፣ ኮሜንት ላይ እየተከታተላችሁ ያላችሁ ካላችሁ የምዝገባ ስልክ ቁጥሮቹን ጻፉልኝ። የተለጠፈ ደግሞ ፖስተር አለ። ፖስተሩ ላይ ስልኮች አሉ። በእነሱ ስልኮች ከዚህ ላይፍ በፊት ባለው ላይ ማለት ነው ደውላችሁ መመዝገብ ነው ከእናንተ የሚጠበቀው። ቦታችን ውስን ስለሆነ በነፃነት እንድንጸልይ እንድንማር በሚረዳ መልኩ ለማድረግ ማለት ነው እና ስለዚህ ጠዋትም የተመዘገቡ አሉ። አሁን ደግሞ ከዚህ በኋላ እንግዲህ እንዲመዘገቡ ኤክስፔክትም እናደርጋቸዋለን። ሶስት ቀን ነው ምዝገባው። ዛሬ ያው የኢንፎርሜሽን ለውጥ ስለመጣ ዛሬን ካውንት ሳናደርግ ሮብ፣ ሐሙስን አርብ በእነዚህ ሶስት ቀን ጊዜ ውስጥ እንድትመዘገቡ ይሁን። ከሶስት ቀንም በፊት ከሞላ ምዝገባ ይቆማል። ስለዚህ አካባቢዎቹ ላይ ያሉ ወጣቶች፣ ወንዶች፣ ሴቶች ከእነሱ የሚጠበቀው ማስታወሻ ደብተርና እስክሪብቶ ይዞ መምጣት ብቻ ነው። ምንም አይነት ክፍያ የለም በነፃ ነው የሚማሩት። ስለዚህ አዲስ አበባና በአዲስ አበባ ዙሪያ የምትገኙ በሸገር ከተማ የምትገኙ በቢሾፍቱ በሞጆ የምትገኙ ማለት ነው። መታችሁ ይህንን ፕሮግራም እንድትካፈሉ ጥሬን አስተላልፍላችኋለሁኝ። ወላጆች ልጆቻችሁን ይዛችሁ መምጣት ትችላላችሁ። ባለትዳር የሆናችሁ መመዝገብ ትችላላችሁ። አምስት ቀን ውስጥ ምናልባትም እግዚአብሔር ካየላችሁ እግዚአብሔር ካቀደላችሁ ሀሳብ ጋር እውነት ጋር መፈታት ጋር ፈውስ ጋር ነፃነት ጋር የምትገናኙበት መለኮታዊ ቀጠሮ ሊሆንላችሁ ይችላል። እና ጠዋት ሁለት ሰዓት ትምህርታችን ይጀምራል። ከሰዓት 11 ሰዓት ላይ ያበቃል። 11 ሰዓት ላይ ሁሉም ወደ የቤቱ ይሄዳል ማለት ነው። ስለዚህ እዛው ነው የምንውለው፣ እዛው ነው የምንማረው፣ እንጸልያለን። ስለዚህ ስልጠናው በነፃ ነው የሚሰጠው፣ በነፃ ነው ስልጠናው የሚሰጠው። አዲስ አበባና በአዲስ አበባ ዙሪያ ለሚገኙ ሁለት ሺ ወጣቶች የተዘጋጀ ስልጠና ነው። ስልጠናው ከሰኞ እስከ አርብ ምሳ ሰዓት ድረስ ሰባት ሰዓት ድረስ የሚሰጥ ስልጠና ነው ከቢሾፍቱና ሞጆ አካባቢ ለምትመጡ እንደዚሁም ከሰበታ አካባቢ ለምትመጡ ቁጥራችሁ ከ50 በላይ ከሆነ ነፃ የትራንስፖርት አገልግሎት እንዲዘጋጅላችሁ ሁኔታዎችን እናመቻቻለን። ስለዚህ ከሰበታ፣ ከሞጆ፣ ከቢሾፍቱ አንድ ላይ ሰብሰብ ብላችሁ የምትመጡ ከሆነ በአካል አዲስ አበባ ድረስ በመገኘት ቢሮ ላይ ያለውን ሁኔታ ከቢሮ እና ከምዝገባ ክፍል ጋር ተነጋግራችሁ ማመቻቸት ትችላላችሁ። ከዛ በተረፈ ግን ሙሉ ኢንፎርሜሽኑ ይሄ ነው። ለመፈታት እንጸልያለን፣ እንደዚሁም ደግሞ እንማራለን፣ እናመልካለን። እግዚአብሔር አምላክ ድንቅ ነገር ያደርግልናል። እና እንደዚህ አይነት መልካም እድል ሲገኝ መሳተፍ በጎ ነው። እና አንደኛ ለመለወጥ አዲሱ አመት እስኪመጣ አመቱ እስኪለወጥ መጠበቅ የለብንም። ቀጠሮ መስጠት የለብንም። እንደዚሁም ደግሞ እኛ ለመለወጥ ሌሎች ጓደኞቻችን እስኪለወጡ መጠበቅ የለብንም። ለመለወጥ ከፈለግን ራሳችን ዋጋ ነው መክፈል ያለብን። ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለብን። ብዙዎቻችን ለውጥ እንፈልጋለን፣ ነገር ግን የምንፈልገውን ለውጥ አካል ለማስያዝ ነ የኛ ለማድረግ የሚጠይቀውን ዋጋ መክፈል አንፈልግም። ሁሌ እንደምናገረው ማጥናት አንወድም፣ ኤ ማምጣት ግን እንወዳለን አደለ። ገንዘብ እንፈልጋለን ስራ ግን አንወድም አይነት ነገር። ሰው ውጤቱን ፈልጎ ውጤቱ የሚገኝበትን መንገድ ካልፈለገ አይሆንም። ስለዚህ አስቀድመን አስበን የነበረው ነገር ምንድን ነው? 950 ብር ኮንትሪቢዩት አድርገን ትራንስፖርቱንም ቲሸርቱንም ሌሎች ሌሎች ነገሮችንም ለማድረግ ነበር። አሁን ግን በነፃ ነው ስልጠናው የተዘጋጀላችሁ። ከእናንተ የሚጠበቀው መምጣት ነው። አካባቢያችሁ ላይ ያሉ ወጣቶችን እስቲ ታክሲ የታክሲ ብር ሰታችሁ ሸኟቸው እስቲ ቁጭ ብለው የሚውሉ ሺሻ ቤት፣ ጫት ቤት፣ የተለያየ ሁኔታ ውስጥ መጠጥ ቤት የሚውሉ ወጣቶችን ይህን መልእክቴን የምትሰሙ ቤተሰቦች፣ ቅዱሳን ወንድሞች፣ እህቶች ማስታወሻ ደብተር ገዝታችሁ እስክሪብቶ ሰጥታችሁ ከመጋቢት ስምንት እስከ መጋቢት አስራ ሁለት ድረስ ለአምስት ቀን መጥቶ ገርጂኛ ጋር ይዋል፣ ይማር ከዛ እግዚአብሔር በሕይወቱ የሚያደርግለትን ነገር ማን ያውቃል እንግዲህ በዚህ ፕሮግራም ላይ ብዙ ሰዎች ከእግዚአብሔር እቅድ ጋር ከእግዚአብሔር ሀሳብ ጋር ይገናኛሉ፣ ይፈታሉ፣ ይለወጣሉ፣ እግዚአብሔር መልካም ነገር ያደርግላቸዋል። እና አሁን ኔትወርኩ ትንሽ ጥሩ ይመስለኛል፣ ኮሜንታችሁን እያየሁኝ ነው። እና ስለዚህ አሁኑኑ ስልካችሁን እያነሳችሁ ደውሉ፣ ፕሊስ እንዳያመልጣችሁ። ቤተሰባችሁን፣ አጎታችሁን ልጆች፣ አክስታችሁን ልጆች፣ ወንድማችሁን፣ የጎረቤት ልጅ አስመዝግቡ። ለማኔጅመንት እንዲመቸን መጥተው ቦታ እንዳያጡ በቁጥራቸው ቦታ አግኝተው እንዲቀመጡ ለማድረግ ነው ምዝገባ ያስፈልገው እንጂ ክፍት አድርገን ሌሎችን ሁሉ መጥራት እንችል ነበረ ነገር ግን እንደሚታወቀው ያው ብዙ ነገር አለ እና እዛ መጥተው መቆም የለባቸው መጉላላት የለባቸውም መማር አለባቸውና፣ ስለዚህ ፕሊስ ፕሊስ ፕሊስ አሁን እዚህ ውስጥ ያላችሁ 350 አካባቢ ሰዎች አያለው፣ ሼር አርጉልኝ። ይሄን መልእክቴን ይሄን መልእክቴን ሼር አርጉ። እናንተ ሼር ካረጋችሁ በአንድ ጊዜ ቫይራል ይሆናል፣ ብዙ ሰዎች ጋር ይደርሳል። እና እግዚአብሔር አምላክ በህይወታችን ብዙ ድንቅና ታምራቶችን ያደርግልናል። ብዙ ድንቅ ታምራቶችን ያደርግልናል ብዙ ድንቅ ታምራቶችን ያደርግልናል እግዚአብሔር እና በህይወታችን ላይ ያልጠበቅናቸውን እንግዳ ነገሮች ሁሉ የምንቀበልበት የምንባረክበት ነጻ የምንወጣበት ከጌታ ሀሳብና ፕሮግራም ጋር የምንገናኝበት እንደሚሆን ሙሉ እምነት አለኝ ወዳችኋለሁ እግዚአብሔር አምላክ መልካም ነው በመከራ ቀንም መሸሸጊያ ነው ጥያቄ ካላችሁ እዚህ ላይ ጥያቄያችሁን አስቀምጡልኝ ቢሾፍቱ ከደብረ ዘይት እንደዚሁም ከሞጆ መምጣት የምትፈልጉ ካላችሁ ፕሊስ ስልክ ላይ ደውላችሁ ማስተባበር ና ሀምሳ ና ከሀምሳ በላይ ወጣቶችን አስተባብራችሁ ይዛችሁ መምጣት የምትችሉ ከሆነ መምጣት የምትችሉ ከሆነ የትራንስፖርት አገልግሎታችሁን ከ11 ሰዓት በኋላ ወደ ሞጆ ና ወደ ቢሾፍቱ እንደዚሁም ወደ ሰበታ የምትሄዱበትን የትራንስፖርት አገልግሎት ለማመቻቸት አስፈላጊውን ጥረት እናደርጋለን እና ምንድነው ይሄ ሪስፖንሲቢሊቲውን የማስተባበር ተነሳሽነቱን ወስዳችሁ ቢሮ ደውላችሁ፣ ከዛ በአካል ተገኝታችሁ ከምዝገባ ክፍልና ይህንን ስራ ከሚሰሩ ቅዱሳን ጋር እንድትነጋገሩ ይሁን ወዳችኋለሁ። ሼር ስለምታረጉ እንደዚሁም ደግሞ ከየትም አካባቢ መምጣት ትችላላችሁ በነገራችን ላይ ኬትማ አካባቢ ካምፖም ከፈለጋችሁት የኢትዮጵያ አካባቢ መምጣት ትችላላችሁ። ከስልጠናው በኋላ ግን የመኝታ አገልግሎት አዲስ አበባ ስለሌለ ነው ከተማ አካባቢ ደውላችሁ መመዝገብ ትችላላችሁ። ደውላችሁ ከተመዘገባችሁና ከመጣችሁ ግን መታችሁ ወይ ቤተሰባችሁ ቤት፣ ዘመድ ቤት ወይ በራሳችሁ ወጫችሁን ከበር አድርጋችሁ ነው የምትቀመጡት። እንደ ክረምቱ የመልካም ወጣት አገልግሎት የመኝታ አገልግሎት አይሰጣችሁም ማለት ነው። ስለዚህ ለዛ ነው አዲስ አበባና በአዲስ አበባ ዙሪያ ያሉ ወጣቶች ቢሆኑ ለመሳተፍ ይቀላቸዋል። ቀን ቀን ይማራሉ፣ ማታ ወደ ቤታቸው ይመለሳሉ ብለን በማሰብ ነው ይሄን ነገር ያደረግ ነው። ስለዚህ እግዚአብሔር አምላክ ይወዳችኋል። ጌታ ኢየሱስ ክርስቶስ ይባርካችሁ። መልካም ምሽት ይሁንላችሁ። እናንተ 386 386 87 ሰዎች አላችሁ እዚህ ውስጥ። እናንተ እንኳን ሼር ብታደረጉ ብዙ ወጣቶች ከወዲሁ ይደርሳል። ከዛ ሲቀጥል ደግሞ በፈለጋችሁት መንገድ መታችሁ መማር ትችላላችሁ። እግዚአብሔር አምላክ ይባርካችሁ። እስቲ ሼር አርጉና እንደገና በድጋሚ አንድ ጊዜ ይህን ሀሳብ ሰዎች ጋር እንዲደርስ ካደረግን በኋላ ማርሲል ቲቪ ላይ ያሉ ማስታወቂያዎችን ተከታትሎ በቴሌቪዥን ማስታወቂያ እየተነገረ ነው። በቲክቶክ አሁን ሌሎች ወንድሞችም እንደዚሁም በእኛም ይነገራል። በፌስቡክም እንደዚሁ እየተነገረ ነው ያለውና መታችሁ መማር ትችላላችሁ። ቅድም ላይ የነበሩ ፕሮግራሞቻችማ ነው፣ ቅድም ላይ ኔትወርክ አስቸግሮ የነበር መንገድ ላይም ነበርኩኝ ወደ ሐዋሳ እየመጣው ያው፣ እንደሚታወቀው በየሳምንቱ ማክሰኞ ማክሰኞ ሐዋሳ በአዲስ ኪዳን ካህናት ቤተ ክርስቲያን የራእይ መጽሐፍ ጥናታችን ቀጥሎ ሀያኛ ምዕራፍ ላይ ደርሰናል። በአዲስ አበባ ማለት ነው። በሚቀጥለው አንድና ሁለት ሳምንት ጊዜ ውስጥ ራእይ መጽሐፍን እንጨርሳለን። ከዛ ድንቅ የወርሽፕ ናይት ተዘጋጅቷል፣ ኮንሰርት ተዘጋጅቷል። እሱን ካረግን በኋላ ሌላ መጽሐፍ ጥናት እንቀጥላለን። እና ሐዋሳ ያላችሁ ያው ዛሬ ማታ እንገናኛለን። ሌሎቻችሁ የጌታ ጸጋ ሰላም ይብዛላችሁ፣ መልካም ጊዜ ይሁንላችሁ። ስለዚህ በነፃ ነው ምዝገባው ማለት ነው። እዚህ ጋር ጻፉላቸው ኮሜንት ላይ ኮሜንት ላይ ጻፉላቸው ከዚህ ከዚህ ላይቭ በፊት ባሉ ከዚህ በፊት ባለው ልጥፍ ላይም የምትመዘገቡባቸው ስልክ ቁጥሮች ተቀምጠዋል። ምዝገባው በነፃ ነው የሚደረገው። ሁለት ሺህ ወጣቶች ናቸው። እንዳያመልጣችሁ እንዳያመልጣችሁ። ስለዚህ ይሄንን መልእክት ብዙዎች ጋር እንዲደርስ ሼር አድርጉ። መልካም ቀን ይሆንላችሁ። ወዳችኋለሁ። ቻው።